ብሔርን የማግኘት ጉዞ ከክፉ መንገድ መተውና መመልስ ነው። ከክፉ መንገዳቸው እንደተመለሱ ስራቸውን አየህ ነው የሚለው እግዚአብሔር ከክፉ መንገዳችን ስንመለስ ያየናል ል ገና ነኚ ትንሽ በዚህ በክፉ መንገድ ልቀጥልካል አናገ አናገኘው አሁን ከተመለስን እግዚአብሔር ያገኘናል እኛም እግዚአብሔር እናገኘዋለን ምክንያቱም እግዚአብሔር እኛን እየፈለገን ነው። አሁን እኛንን ጉዞ ለመፈለግ ያልጀመር ነው። በእነዚህ መንገዶች እግዚአብሔርን ወደ ማግኘት መጓዝ መጀመር ግን አለብን። አሁን የተወደደ ሰዓት አሁን ነው፣ የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰማው፣ በማዳንም ቀን ረዳው። አሁን አሁን እንዴት ላድርግ? በዚህ ሁሉ ከባቢ ዙሪያ፣ በዚህ ሁሉ የአካባቢ ተጽዕኖ እግዚአብሔር ይገኛል፣ ይገኛል፣ ይገኛል። የአካባቢ ተጽዕኖን ያሸንፋሉ። ከሰው ጋር ሲኖሩ ሞኞ ሆኖ ነው አህያ ሲጭኑ ሶስት ሆኖ ነው እንደው ከሰው እንዴት እንለያለው ሳይሉ የአካባቢ ተጽዕኗቸውን ሰብረው የሚሄዱ እግዚአብሔርን ያገኛሉ። እንደ ጓደኞቼ ካልሆንክ ካላልክ፣ እግዚአብሔርን ታገኘዋል። ከጨከንክ እግዚአብሔርን ታገኘዋል። ዳዊት ሳኦል እዛ በራ ምድረበዳ ተገናኝተው የዳዊት ጋሻ ጃግሬዎች መጥተው ምን እንዳሉ ታውቃላችሁ? አገልጋዮች እኮ ናቸው። ይሄው እግዚአብሔር እኮ ሳውልን በእጅ ላይ ጥሎታል፣ ክፉ መንፈስ ያሰቃየዋል፣ ያንተም ጠላት ነው፣ ይሄው ምድረ በዳ ለምድረ በዳ ያሳድድሃ እግዚአብሔር በእጅ ላይ ቢጥለው አይደለ ግደለው እያሉ ጓደኞቹ ወተወቱት። እግዚአብሔር በቀባው ላይ እጄን አላነሳም አላ። ከጓደኞቹ ውትወታ ይልቅ አንዱ የእግዚአብሔር ቃል በልቡ ተተክሏላ ጓደኞቼ ወተወተ፣ ሚስቴ እንደዚህ ባሌ እንደዚህ ጓደኞቼ፣ የእግዚአብሔርን ቃል ከጓደኞች የእግዚአብሔርን ቃል ከአካባቢዎች ካስፈለጥከው፣ እግዚአብሔርን ሳታገኙት ትቀራለ። በየዋህነት የተተከለውን ልብ ውስጥ ያለውን ቃል የጓደኞቹን ውጥወታ አሸነፈው። አሁን አትጠቀሚበትም ይህ ወጣትነት ዝንብለሽ ተጨራንተሽ ተኮራንተሽ ይሄው ዓለም አለፈብሽ የሚሉ የጓደኞችሽን ውጥወታ በእግዚአብሔር ጦን ቃላት ካሸነፍሽ እግዚአብሔር ታገኘዋለች። ጓደኞችሽን ግን እሺ ካልሽ፣ ጥቂት ጊዜ አንቺንም ጓደኞችሽን ታስደስቻለሽ። ለዘላለም ግን በማያባራላቅ ሶስት ኖር እንደ ንሱ ነው የሆነው። በቀናላቸው ሰዎች አትቅና፣ በኃጢአተኞች አትቅና። እሱ ሌላ ዓለም ነገሌ ምን አደረጉ ባይጸልዩ ግን ያው ከደሱ ማመች ይሆናል። ደሱ አይደለም ነገሌ ያው ምን ሆኑ ነገሌ ያው አይነፃፀር እና ሰው ነገሌ ከሰሩት ኃጢአት በላይ እንደ ቤተ እግዚአብሔር ውስጥ የሚሰጥ አይነፃፀሪው። ብቻዋን አንዲት ነፍስ እግዚአብሔርን ከፈለገች ከሌሎች ጋር ሳትነፃፀር መቅረብ አለባት ወገኖቼ። ራሳቸውንም ማያመጻድቁ ያቺ እግዚአብሔርን የሚያገኙ ሰዎች እኔ ምን ሰራው? እኔ ምን አደረግ? ምንም እንኳን እኔ እያሉ ራሳቸውን ሲክቡ አይኖሩም። ያቺን ባለሽቶዋን ማርያም አስቧል። ስምዖን እግሩ ስር ሆኖ የክርስቶስን ምሕረት ሳገኝ ከሩቅ የመጣች ያስቼ እንባዋን እያፈሰሰች እንዴት ምሕረት አግኝታ እንደሄደች ተመልከቱ። ብዙ ከወደድክ ብዙ ይማርልሃል። አይደለም እዚህ ቤት ተኮፍ ብዙ ዘመናት እየተመላለሱ ያላገኘውን አንዳንዶች በአንዲት ደቂቃ ሲያገኙ አይታያል። ለምን ምንም እንዳልሆን ራሳችንን ነው። ምንም እንዳልተፈጠረ ለምደነዋል፣ ለምደነዋል፣ ለምደነዋል። ራሳችንን እያመጻደቅን የምንኖረው ድፍረት፣ ድፍረት፣ ይህ ድፍረት ኃጢአት፣ በተለይ በውስጥ ማለት እየፈሩ እየተንቀጠቀጡ የሚመጡ አሉ። እቤት ውስጥ ያሉት ደግሞ ኮርተው ለእግር ውሃ እንኳን የማያቀርቡ እነዛ በማብሳሉ እነዚህ ውሃ ማቅረብ እንኳን አይፈልጉም። ኩራታቸው ምጽድቅናቸው ናቸው። በብዙ ኃጢአት ተከበር ምንም እንዳልሆነን የምናስብ ተመጻዳቂዎች። አያችሁ፣ አገኘችው ይሄኛው ሳያገኙ እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት። ምክንያቱ አይረዱም። አንድ እግዚአብሔር ቃል ላንብብና ትምህርቴ የለጠቅለች ዳዊት እንዲህ ይላል መዝሙር 65 ቁጥር 18 ላይ፣ በልቤ በደል ቢኖር ኖሮ እግዚአብሔር ልመናዬን አይሰማኝም ነበር ይላል። ከክፉ መንገድ ስትመለስ ነው የምታገ

ሁለተኛ ሶስተኛ፣ እና ለዛሬ መጨረሻው፣ ብዙ ሰዓት እንዳላቆያችሁ፣ እግዚአብሔር የእግዚአብሔር የሆኑ ሰዎች እንዴት አገኙት? እግዚአብሔርን ማግኘት እፈልጋለሁ የምትል ነፍስ ሶስተኛ የምታደርገው አንዲት ነገር፣ እግዚአብሔርን ያገኙ ሰዎች እንዴት አገኙት? ይውላችሁ ራሳቸው በእግዚአብሔር ፊት በእውነት ሲያዋረዱ እግዚአብሔርን ያገኙታል። ኩሮች አይደሉም፣ እግዚአብሔርን ድንጉጦች ያገኙታል። ትዕቢተኞች አይደሉም። እግዚአብሔርን ትሁታን ያገኙታል። ችልተኞች አይደሉም። እግዚአብሔርን ንቆች ያገኙታል። ንቆች ያገኙታል። እነዚያ ይንነው ሰዎች እግዚአብሔርን አግኝተው ከቅጣት ወደ ምሕረት ተሸጋግረው እንዴት እንደተመለሱ አይታችኋል። ያደረጉት አንድ አስደናቂ ነገር ግን ራሳቸውን በኃይለኛው በእግዚአብሔር ፊት ማማረድ ለበሱ ማቅ ሲለብሱ ሳያቸው ሐር አለበሳቸው፣ እግዚአብሔር አከበራቸው። ከዙፋናቸው ሲነሱ መሬት ሲወርዱ ሲያያቸው እግዚአብሔር እንደገና ወደ ዙፋን መለሳቸው። የተወደዳችሁ ክርስቲያኖች፣ አመድ ሲነሰንሱ ሲያያቸው እግዚአብሔር ጸጋው አለበሳቸው። ስንዋረድ የሚያከብር ነው እግዚአብሔር። በፍጹም ፍርሃት፣ በፍጹም ድንጋጤ፣ በፍጹም ትዕትና፣ በፍጹም በእግዚአብሔር ፊት በመዋረድ ነው ጉዟችንን የበለጠ የምናሳምረው ወገኖች። እር እንዲህ ይላል እግዚአብሔር ቃል። ኢሳያስ ምዕራብ ስልሳ ስድስት ትርለ አስደነቂ ቃል ተጽፏል። እግዚአብሔር የሚመለከተው ሶማል ነው። እግዚአብሔር የሚያየው ሶማት ነው። የእግዚአብሔር ልብ የሚያዘነብልለት ሰው ማን ነው? እግዚአብሔር እሺ የሚለው ሰው ማን ነው? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። እንዴት ይደንቃል! እግዚአብሔር ወደ ትሁት ደንቃል እግዚአብሔር ወደ ትሁታ ደንቃል እግዚአብሔር ወደ ትሁታ ከኩሮች ጋር አይደለም። እግዚአብሔር ልባቸውን ከሚያዋርዱ፣ ከሚንቀጠቀጡ፣ ከሚደነግጡ ሰዎች ጋር እግዚአብሔር ከተሰበረ ልባቸው መንፈሳቸው ከሚሰበር ሰዎች ጋር፣ እግዚአብሔርን በልዕልና ከሚያከብሩት ሰዎች ጋር እግዚአብሔር ይገኛል። እግዚአብሔር ማግኘት ከፈለግ በዚህ ህይወት ና በኃይለኞች ላይ አይጨመርም ወገኖቼ ራሳቸውን ከሚያዋረዱት ጋር ግን ይሆናል እግዚአብሔር እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው እግዚአብሔር ወደ ከፍታ የሚያወጣው ከዝቅታ ነው እግዚአብሔር ማግኘት የምትፈልግ ነፍስ እንደዚህ ነው የምትሆነው እኔ ታናሽ ነኝ ለሚሉ ታላቅ ድን የሚያጎናጽፍ አምላክ ነው ጌዲዮንን ተመልከቱ እኔ በጣም ታናሽ ነኝ ነገ ወገንም የተጠቃ ነው ሲል እግዚአብሔር ኃይልን አስታጠቀው እግዚአብሔር እንደሱ ነው የሚያደርገው በመንቀጥቀጥ በትህትና ለሚቀርቡት እግዚአብሔር ታላቅ ድልን ነው የሚያገናጽፈው። ወደዚህ ወደ ትሁት መንፈሱም ወደ ተሰበረ ሰው እመለከታለሁ እግዚአብሔር እንዲህ። እግዚአብሔር ተመለከተን ማለት አገኘን ማለት ነው ወገኖች፣ እኛም እግዚአብሔርን አገኘነው ማለት ነው። ስለዚህ ኩራት ይቀር፣ ትዕቢት ይቅር፣ ኩፈሳ ይቀር። ይህ ዝም ብሎ መለስ ቀለስ ማለት ይቅር። በመደንገጥ በመንቀጥቀጥ በመፍራት በመሰበር ወደዚህ ህይወት እንምጣ። የእግዚአብሔርን ቃል በመስማት የተወደዳችሁ ክርስቲያኖች በሙሉ ተመልከቷቸው። ቅዱስ ዮሐንስ መጥምቅ ከእሱ ልጅ የጫማውን ጠፍር ልፈታ አይገባኝም ሲል ራሱን እንዲነካው አደረገዋል። እንደሱ ነኩ ያደረገው እኔ ዝቅ ዝቅ ልል ይገባኛል ሲል፣ ሴቶች ከወለዷቸው በላይ ብልጫ ያለው እንደሆነ ተናገረለት። እኔ ጭንጋፍ ነኝ ሲል እስከ ሦስተኛው ሰማይ ነጠቃዋ ጳውሎስ

ጥበባቸውን የሚሽሩ እያላቸው እንደሌላቸው የሚሆኑ እግዚአብሔር ከነሱ ጋር ነው የሚሆነው። ቅድም እንዳልኳችሁ እግዚአብሔር ከኃይለኞች ጋር ተጨምሮ ኃይለኛ ይሆን። እግዚአብሔር ምንም ንግግር በማያውቁ በሶፊስቶች አፍ፣ በሐዋርያት አፍ ንግግር የሚያውቁትን ሶፊስቶችን ነው ያሳፈረው። እግዚአብሔር እግዚአብሔር እንደዚህ ነው። የባሬይቱን መዋረድ አይቷልና ከምትል ከመቤታችን ጋር ነው እንጂ ጸሎቴ ትጋለኒቴ፣ ውበቴ፣ ንጽህናዬ ከምትል ማርያም ጋር አይደለም የነበረው። የባሪያይቱን መዋረድ አይቷልና ከምትል ትውት ጋር ነው የሚኖረው እግዚአብሔር። ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደ ሚንቀጠቀጥ ሰው እመለከታለሁ። እናቴ ቢታይን አይርቅማው ኩራት አይበቃም አንድነግጠን እየሆነላሉ ለሚሆነው ነገር መቼ ነው እንደነገጡ፣ እንደሱ ነው የሚሆነው። ወገኖች ሰይጣንን የሚያሸንፈው አንድ ነገር ብቻ፣ ትሁታን ሰይጣንን ያሸንፋል። ትህትና የሰይጣንን ትዕቢት ያዋርደዋል ይላል። ሰይጣንን ማዋረድና ማሳፈር ከፈለግን እግዚአብሔርን የምናገኝባት መንገድ ትሕትና ብቻ ናት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል። በምን እግዚአብሔርን በምን እናገኘው? አንድ ሁለት ጥቅሶችን ብቻ ነገር ያቸው አበቃ ብዙ ዝርዝር አለው ትምህርቱ። ይበቃል፣ ከዚህ በላይ አላስመሻችሁም። በምንድን ነው ሲያዋርዱ የነበሩ የእግዚአብሔር ሰዎች እንዴት አዋርደው ራሳቸውን አገኙት? ይህ የህይወታችን መመሪያ ስለሆነ ነው አለፍ ገደም ብዬ የምጠቅሰው የክርስቲያኑን የእግዚአብሔርን የሚፈልግ ሰው ሁሉ መንገዱ ይሄ እንዲህ ይላል። ዛ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ አንዳስደናቂ አስደናቂ ቃል ተጠቅሷል። እሱን ላንብብና አንድ ጥቅስ አንብብ ያበቃል በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን ንጹሕ ብዬ አዋጅ ነገርኩኝ፣ ይላል እዝራ። ስለዚህም ነገር ጾምን ወደ እግዚአብሔር ለመንን፣ እርሱም ተለመነን፣ ይላል። በፈጣሪያችን ፊት ሰውነታቸውን እናዋርድ ዘንድ ጾምን፣ ስለዚህም ነገር ለመንን ወደ እግዚአብሔር ጮኸ እሱም እግዚአብሔርን አገኘት። ምን አድርገው? በጾም ራሳቸውን አዋርደው። አሁን እኛ እኮ እንዳጠቃላይ ብሔራዊ ንስሓና ጾም ያስፈልገን ነበር። ያሉት አባቶቻቸው በምንም ነገር ፈቀቅ አናደርገውም። የፊታችን የቆመውን ያጋንት ተራራ አንድ ነገር ብቻ በእግዚአብሔር ፊት መዋረድ፣ በጾም መዋረድ፣ በንስሓ በመዋረድ፣ ብርቱ ጸሎትና ጩኸት በማሰማት መዋረድ እሺ፣ ብሔራዊ ብሔራዊያውን እንደ አይን ነገር በግለሰብ እንኳን ይህን ህም ግማ መጀመር መጀመራለ። ስለዚህ ነገር ጾምን ወደ እግዚአብሔር ለመነን፣ እግዚአብሔር ተለመነን አገኘነው። እግዚአብሔርን ምህረቱን አገኘነው፣ ይቅርታውን አገኘነው፣ ያጣነውን ኃይላችንን አገኘ፣ መደመጣችንን አገኘ፣ መፈራታችንን አገኘ፣ ግርማ ሞገሳችንን አገኘ። የተናገርነው ቃል ይሰማ፣ ይወጣው ቃል ኃይል ያገኛል። አንድነታችንን አገኘን፣ መከፋፈላችንን ጠፋ። እግዚአብሔር ተለመነ። ይህ ቃል ደሳይ እንዲለመናችሁ አለ። እዚህ የመጣችሁ ስዕለታችሁ እንዲሰማ እግዚአብሔርን በዚህ ማግኘት ል የምትፈልጉት በቃ እናዋርድ፣ እንበርከት፣ እጃችንንም ልባችንን ወደ እግዚአብሔር እንዘርጋ። ኩራትን፣ ኩፈሳት፣ ቸልተኝነትን አሁን ቸልተኛ ሆነን ነውኛ ምንም አይመስለንም፣ ምን አልተሰማንም። እግዚአብሔርን ለማግኘት ከፈለግን ግን ይህን እናድርግ። ነቢዩ ዳንኤል የመጨረሻው ነቢዩ ዳንኤል በባድ በባዕድ አገር የተወደዳቸው ወገኖች ጸሎቱ የተሰማው ግርማው የገዘፈው ከሀገሪቱ ሁለተኛ ሰው ጠቅላይ ሚኒስቴር ለመሆን የበቃው በባቢሎን ምድር የከበረው ሽቶ እየተቀባ ቅባት እየተቀባባ ኖሮ አይደለም።

ቃልህን ሰምቼዋለሁ አለው፣ ይላል። ራስህን ለማዋረድ ከጀመርክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ስታዋርድ ትሰማለህ። በቃ መመሪያ ራሳችንን በኃይለኛው በእግዚአብሔር ፊት ስንጠን፣ እሱ ደግሞ ከፍ ያደረገናል። ስናው ስንዋረድ ያከብረናል። የሚያከብሩኝን አከብራለሁ ሚንቆኝን ቆኝን ንቃለው ያን እግዚአብሔር ስለሆነ፣ እግዚአብሔርን በምን መንገድ እናገኘው? ይኸው እንመነው፣ እንታዘዘው፣ ከክፉ መንገዳችን እንመለስ። ራሳችንን በእግዚአብሔር ፊት የሚያቋርድ በብርቱ በእግዚአብሔር ፊት መጮህ እንጀምር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ይክበር፣ ይመስገን። አሜን።